ኢትዮጵያውያን በትላንት ጉዟቸው ዘር፣ ሃይማኖት፣ ቋንቋና ማንነታቸው ልዩነታቸው ምክንያት ሳይሆን የትስስርና የጥንካሬያቸው በረከት ሆኖላቸው አያሌ ዘመናትን አብረው ኖረው ብዙ ሀገራዊ ስኬቶችን አስመዝግበዋል። ኢቲቪ ዳጉ ወቅታዊ ውይይት መድረክም ይህንን ኢትዮጵያውያንን ያጋመደ ህብረ ብሔራዊነት ላይ ያሉ ስኬቶችንና ያጋጠሙ ፈተናዎችን በሚመለከት ከባለሙያዎች ጋር ቆይታን አድርጓል። በዚህም እንደ አድዋ ድልና ዳግማዊ አድዋ ስለሆነው የታላቁ ህዳሴ ግድብ መጠናቀቅን ለዚህም ለዜጎች የጋራ ህብረ ብሔራዊነት መገለጫ ጥቂት ማሳያዎች ስለመሆናቸው ባለሙያዎች ይናገራሉ። ሀገራዊ አንድነት መገለጫዎቹ ደግሞ በርካታ ብሔራዊ ጥቅሞች ላይ የጋራ ነገር ማድረግ፣ ፖለቲካዊ፣ ኢኮኖሚያዊ ሀገራዊ አቅጣጫዎች ላይ የጋራ ሀሳብ መኖር የሀገር ልማት ላይ፣ የሀገር ኢኮኖሚ እድገት ላይ፣ የሀገር ሉዓላዊነት ላይ፣ የሀገር ህልውና ጉዳዮች ላይ፣ እነዚህ ትልቆቹ ጉዳዮች ላይ የጋራ ተሳቤና የጋራን መረዳዳት ያለበት ሆኖ ግን ራስን በራስ ማስተዳደር ደግሞ በዛ ውስጥ ያለ ነው። ስለዚህ በርካታ የራሳቸውን በራሳቸው የሚያስተዳድሩ ክልሎች ያሉበት ሆኖ ደግሞ ሀገራዊ ማዕቀፍ ውስጥ በትልልቅ እሳቤዎች ውስጥ የጋራ ሆነ የምንኖርበት ስብስብ ነው ብለን ነው መግለጽ እንችላለን። ህብረ ብሔራዊነት በመተግበራችን በርካታ ድሎች አስመዝግበናል። በርካታ የልማት ስራዎች አስመዝግበናል። ምሳሌ የአድዋን ድል ማንሳት እንችላለን። የአድዋን ድል ድል ያደረግነው የተለያዩ የውስጥ ማንነቶቻችንን በመተው የጋራ አላማ ጠላት በመጣ ጊዜ የሀገር ዳር ድንበር በመድፈሩ ምክንያት ይህን ለመከላከል በአንድነት የቆምንበት ትልቅ መገለጫ ነው ብሎን መውሰድ እንችላለን። የህብረ ብሔራዊ አንድነት ጽንሰ ሀሳብን በዓለም አቀፍ ደረጃ ረጅም ዓመታት ታሪክ እንዳለ የተናገሩት የውይይት ተሳታፊዎቹም የኢትዮጵያውያን ታሪክና ስልጣኔ መነሻው ከዚሁ እሳቤ የሚመነጭ ስለመሆኑም አብራርተዋል። የኢትዮጵያውያን እሳቤ ለረጅም ጊዜ ተጠብቆ እንዲቆይ ትልቅ አስተዋጽኦ አድርጓል። ህብረ ብሔራዊነት የሀገራችን ስልጣኔ፣ ታሪክ፣ ባህል፣ እድገትና ልማት በህብረ ብሔራዊነት አንድነት በመቆየታችን ተጠብቀው ቆይተዋል ማለት ነው እና ህብረ ብሔራዊነት የተመሰረተው በመከባበር በመዋደድ እርስ በርሳችን በመፈቃቀር የአንዳችን ችግር የሌላችን ችግር ነው ብለን በመውሰዳችን ሀገራችን ዛሬ ላለንበት ደረጃ እንድደርስ አድርጎናል ማለት ነው። ጠንካራ ህብረ ብሔራዊ አንድነትን የገነቡ ሀገራት ባለም ላይ ተወዳዳሪ የሆነ ምጣኔ ሀብትና ወታደራዊ ኃይልን ጭምር እውን ስለማድረጋቸውም አብነቶችን በማንሳት አስረድተዋል። አንደኛ፣ ከዚያ ማለት ምንችለው ጠንካራ ሀገረ መንግስት እንዲኖረን ያደርገናል። የተረጋጋ የፖለቲካ ስርዓት እንዲኖረን ሀገር ወዳድ ዜጋ እና ለሀገር ሉዓላዊነት እና አይደፈሬነት የሚጨነቅ እና ለብሔራዊ ጥቅም በጋራ የሚቆም ትውልድ መፍጠር እንችላለን ማለት ነው። ሀገራቸውን የዜጎቻችን ህይወት እንዲረጋጋ በኢኮኖሚም የበላይነት በወታደራዊም የበላይነት ይዘው ለማረጋገጥ እየተንቀሳቀሱ ያሉበት ሁኔታ አለ። ህብረ ብሔራዊ አንድነትን ማጠናከርና ችግሮችን በውይይትና በንግግር መፍታት፣ ጠንካራ ባህልን ማዳበር እንደሚገባም በውይይት መድረኩ ላይ ተጠቁሟል።